አሰላሙ አሌይኩም ወረህመቱላሂ ወባረካቱሁ ውድናይ ተከባራቸው የበጋ ቤተሰቦች እንደት ናቸው? ይአሉኛ አልሐምዱሊላህ። ሰላም ቪዲዮ የመጀመሪያው ረመዷን የተሰወረ ቪዲዮ ነው ማለት ነው፣ የተቀረፀ ቪዲዮ ነው። ረመዷን ልክ እንዳይገባ ነው ቪዲዮ የሰራሁት። ይህ ቪዲዮ ላይ ብዙ መስዋዕትነት ከፍ ያለው ብላችሁ አታም ምክንያቱም ግን ከነበርኩኝ ነው ማለት ነው። ከዛ እኔ ቀርጻለሁ እናንተ ተቀረጹ። እንደው ለስቶሪ እንኳን ለዋትስአፕ እና ኢሞል ስቶሪ እንኳን አላሰወርኳቸሁም ማላስቀረጥኳችሁ፣ ምክንያቱም እኔ ባለ ዩቱብ እኔ ነኝ። እኔ እንደት ነኝ ራሳቸውን ፈንድት። እኔ ካልሰወርኩኝ፣ እኔ ብቻ ካልቀረጽኩኝ፣ እኔ ብቻ ካላደረኩኝ ብያቸው ማለት ነው። እዚህ ጋር ያለ ድምጽ ያለ ጫጫታ ያለ ያለ እኔ ነኝ እኔ ነኝ በነግራቸው አታም እና እንደዛ ነው እላቸዋለሁ። አሁን እዚህ ጋር ማለት ነው እኔ ብቻ ልምረጥ አልኩኝ እና ደግሞ ከዛ የምንበላውን ነገር እኔ ብቻ ልምረጥ አልኩኝ ና እስህ እየመረጥኩኝ ነው ማለት ነው። ይሄንን ወረቀት ሰጡኝ። አቤት ደስ አለኝ። ለእኔ ሲሰጡኝ ሲሰጥኝ ማለት ነው ካሜራ ይዤ ሲያዩኝ፣ ስልክ ይዤ እየቀረጽኩ ሲያዩኝ ካሜራ አልኩኝ። ካሜራ የለኝም ረው ነገራችን ያን በኖሮ ስልክ ነው የምቀረጽው። እንዲ አካበርኩ እሳ እና ከዛ ለኔም ሰጡኝ። ከዛ በኋላ እኔ እያየሁኝ እያየሁኝ እያየሁኝ እኔ ያዘዝኩትን እንጂ አትበሉም ብዬ ምን ባበላቸው፣ ጥሩ ነው የሚጣፍጥ መስሎኝ ማለት ነው አገልግል አበላዋቸው። እኔም በጣም የምወደው ግን ክትፎ ነበረ። ክትፎ በጣም ነበር ክትፎ በአይቤ ወይ፣ እኔ በጣም ነው የምወደው። በነገራችን ላይ አገልግሉም ላይ ራሱ አለ፣ ግን ያን ያክል አይደለም። አሁን ለምሳሌ ኖርማል እንደዚህ ራሱን ችሎ የሚታዘዘው እና ትንሽ ትንሽ አድርገው የሚያመጡት አንድ አይደለም እና በቃ በጣም ነው የምወደው አይቤ ማለት ነው አይቤ እና ክትፎ በጣም ወዳለሁኝ። እና አሁን እዚህ መረጥን፣ ጨረስን። አሁን እንግዲህ ይሄንን የሚመስል ምግብ ማለት ነው ከዚህ ከዚህ ማለት ነው ወደየት እንደምናስገባው ተቀለጡ። ከዚህ ማለት ነው ከዚህ ወደ ወደ ወደ ወደ ወደ ወደ ዚህ አቀናብር ነው ብዙ ነን ደሞ ማለት ነው። እንደምን ጉርናቸው እንዳትሉ ብዙ ነን ነግሬያለሁኝ። እኛ ላይ ተናግሬያለሁኝ ማለት ነው፣ ተናግሬያለሁ ሰምታችኋል። እና ብዙ ነበርን፣ ለዛ ነው እንግዲህ ያደረግነው ማለት ነው። ከበሉ መብላት ነው በቃ ብለን። በነገራችን ላይ ጉንፋን ይዞኛል ማለት ነው። አሁን ነው ደግሞ ጉንፋን ያዘኝ እና እክ በነገራችን ላይ ይሄን ቪዲዮ ስቀርጽ እንትን ድምጽ ራሱ የራሱን ድምጽ ባደረገው ደስ ላይ ነበረ፣ ግን እንትን ነው የሆነ የመኪና የምን የምን የሙዚቃ ምናምን ድምፅ አለ እና ስድጋ ደግሞ ቡናችን እንቀዳን ጠጣን። ከዛ ይሄ ቡና ሲቀዳ ወይኔ መከራ ነበረ። አታውቁም፣ አልሰማችሁም ድምፅ። ይሄ ቡና ራሱ ሲቀዳ ማለት ነው። በመከራ እኔ ካልቀዳሁት እኔ ካልሰወርኩት እንደ ምግቡንም አላስበላሽንም፣ ቡናውንም አታስጠጭንም፣ አታስቀጅንም ፎቶ አናነሳም እኛ ሳንቀርጽም እያሉኝ ማለት ነው። በመከራ በቃ እኔ ነኝ እኔ ነኝ እኔ ነኝ ቡናው ተቀዘቀዘ። ቢሆን እናንተ ፎቶ ታነሳላችሁ ወይም ደግሞ ቪዲዮ ትሰራላችሁ። እኔ ግን መጀመሪያ መጀመሪያ እያልኩኝ እዚጋ ያለ ጫጫታ ቡና በቃ ቡናው ከለሩ ይሄ አልነበረም። ወላሂ የቡናው በህይወቴ እንደዛ አይነት ቡና ጠጥቼ አልቅም እና በጣም በጣም በጣም ጥሩ ነበረ ቡናው። በጣም አሪፍ ነው። ሀቂቀትን ለአለም አካባቢ እንጀራው፣ ምግባቸው ማለት ነው ዜሮ ምግባቸው በጣም ዜሮ። ቡናው ሲመጣና ሲጠጣ ማለት ነው በቃ ይሄ የምግቡ ማካካሻ ነው ያልኩት፣ ስሙ ማለት ነው። ቡናው በጣም አሪፍ ነበረ ቡናው እና እንደው አገልግል ብዬ አገልግላኝ አገልግሌ ነው ወጡት፣ እዛ ምግብ ቤት ማለት ነው። እና ሁለተኛ አገልግል ብዬ ራሱ አዝዤ እንዳልበላ ነገራቸው የኛ ራሱ አገልግል አልወድም ነበረ፣ ግን አገልግል የሚለው እናቴ እኔን ገዳፊ አጣሁኝ፣ ክትፎ በአይቤ ማለት ነው። እኔን ገዳፊ ሳጣ በቃ አንድ ብቻዬን ስሆን በቃ እነሱ የመረጡት ናብራ የተሻማሁ ከነሱ ጋር ማለት ነው። እና በቃ በጣም ደስ ይል ነበረ፣ ያመር ነበረ፣ ደስ ብሎን ነበርን። ያመሻኝ ነው በነገራችን ላይ ያው እና ተናድጄ ነበረት ማለትም፣ ከአተራሀዊ በፊት ቀድመን ነበርና ይሄር ነው ከዛ መንገድ ላይ እንዳለን ወላሂ ሶላት ላተሰገድ የመጀመሪያውን አታራዊ ሳልቸግድ እንዴት እንዳቃጣለኝ ብለ ነግራችኋልም እንዴት እንዳመመኝ በቃ ብስጭት ነው ያሉ ብስጭት ታውቃለች። ወላሂ እና በጣም ነበረ ብስጭት ያለኝ ማለት ነው። እና ከዛ በቃ ልኩላህልም አልሐምዱሊላ እስካሁን ድረስ እየሰገድን ነው። እንግዲህ ያለፈውንም አላህ ይቅሪበለኝ። ግን አስቤበት አልነበረም። ሀቂቀተን እንደርሳለን ብዬ ነበረ ከዛ መንገድ ስንደርስ በቃ ወይ ወደዛ እንሄድ ወይ ወደዛ እንመለስ፣ በቃ መካከል ነገር ላይ ቅልጣለም። በቃ ምንመለስ አንደርስም፣ ዝም ብለን እንሄድ ብለን ለካ ወደ ምግብ ቤት ማለት ነው። እና እንደዚህ የነበረ እልኩላለን። በላን፣ ጠጣን፣ ተጫወትን፣ ተሳሳቅን፣ ደስ ይል ነበረ ጓደኞቼ ጋራ ማለት ነው። እና ረብሼ ነበረ ማለት ነው እኔ ካልሰወርኩኝ እኔ እኔ እኔ ቪዲዮ ካልሰራሁኝ መንገዱን ሁላ ማለት ነው ከመኪና ከመኪና አረ መኪና እንዳይበላሽ መንገዱን ሁላ ካላን ሰው በነገራችን ላይ እኔ የቪዲዮ ማንሳትም ይሁን ፎቶ ማንሳትም ቪዲዮ መቅረጽ ምናምን ነገር ምንም አልወድም ነበረ። አሁን ግን የተባር ትበር ሆንኩ መሰለኝ። የተበር የተበር እያጫወተኝ ነው። በቃ ሲበላም ስልኬ ትዝ ይለኛል። አንሳው፣ ፎቶ ላድርገው፣ ቪዲዮ ላድርገው ምናምን ነገር ሰው አላስበላም፣ አላስጠጣም፣ አላስቆሙላ እያልኩኝ ነው ማለት ነው። የሆነ በተለይ የሆነ ደስ የሚል ነገር እና ግን ትንሽ አሁን አታራዊ ቦታ አታራዊ ሶላት ካለመሄድ ያን ትንሽ ደግሞ የደበረኝ ነገር ወዝ ቦታ አልነበረም፣ መሄድ የፈለኩት ሌላ ቦታ ነበር መሄድ የፈለኩት ግን እዝብ ቦታ ወሰዱኝ። እዝብ ቦታ መጣ በስተት ማለት ነው። እዛ በቃ ቦታም እንዳንቀየር ሰዓትም ስላልነበረ በቃ በድብርት ነው ይህንን ያሳለፍኩት ማለት ነው። ግን ተሳስቀን ተጫውተን ነው ጓደኞቼ ጋራ አልሐምዱሊላ።

ራፎ በቃ ነው። ከስንት ጊዜም ይሁን ከስንት ጊዜም ከመጣሁት ላይክ እና ሸር ማድረግ ብቻ ከእናንተ የሚጠበቀው ሀሳባችሁን ኮሚቴ ላይ ማስቀመጥ ብቻ። ጥሩ ጥሩ ነገር ደሞ ተናገሩ። መቼም በተቆም ምትትኮ ነው፣ ገና አልሞት ባይ ተጋዳይ። አሁን እኔ ይሄን እንድምጽ ቪዲዮ ሰራለሁ። ለማንኛውም በጣም ነው የማወዳችሁ፣ ማይ ክብራችሁ፣ ስለምታበረታቱኝ። አይዞሽ በቆይ አይዞሽ፣ ደርሻለሽ ትችያለሽ ምንድን ነበረ ሁሉ ነገር ብቻ ስላበረታታችሁ፣ የቀዩ ቀድ ነው ማለት ነው። አልኩል ሀረም ስላበረታታችሁ፣ ስለምታበረታትኝም እንሻአላህ በአላህ ፍቃድም ደግሞ ወደ ፊት ወደፊት ታበረታትኛላችሁ ብዬ እኔም ማሰብኩበት እደርሳለሁ ብዬ ተስፋ አድርጋ አድርጋለሁ። ስለዚህ እኔን ቪዲዮ ላይክ እና ሼር እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ጓደኞቼ ብዬ እናንተ ቤተሰቦቼ ብዬ አመጣሁኛ ጓደኞች ጋር ያሳለፍኩትን እኔም እና እናንተ ሞት ብዬ አመጣሁ። ስለዚህ ትንንተ የሚጠበቀው ደግሞ እኔ ላይክ እና ሸር ማድረግ ማለት ነው። የሚጠበቅባቸው ሰምታቸዋ አሞኛ ዶ አርግልኝ እስኪ እስኪ አሞኛ ዶ አርግልኝ። ጉንፋን ይዞኛል። ጉንፋን አይለቀኝም። በሳምንት ይመጣ ይደፋኛል። በሳምንት ይመጣ ይደፋኛል። በሳምንት ይመጣ ይደፋኛል። ምን ይሻለኛል? ሀቂቀት እና እንደዛ ነው ስላችሁ ነው ጓደኞቼ። ያህል ተለፈለፍኩባችሁ፣ ይበቃችኋል ስለ መጥፋቴ በጣም ይቅርታ። ማናችሁም ቤት እየመጣሁኝ አይደለም፣ በራሴም ቢሮም እየሰራሁ አይደለም። እንሻአላህ አላህ ሱብሃነሁ ወተዓላ ፍቃድ ከሆነ በመልካምና በጥሩ ነገር መቅረቡ ጣብቁኝ፣ እመጣለሁ። ጥሩ ነገር እ አስተማሪ ነገር እ እናንተ የምትደሰቱበትን እናንተ የምትማሉበትን መልካም ነገር የምትሰሙትን ነገር ላለራችሁ መልካም ነገር የሚሆነውን እ እመጣለሁ ላይናችሁ ደግሞ ጥሩ ነገር እሽ ማለት ነው። ለምሳሌ አሁን ለክ እንደ ምግብ ማለት ነው። አረክ እንደ ሐለን ሁላችሁንም በጣም ነው ወዳችሁ፣ በጣም ነው ማከብራችሁ ሐበሪዊ ገልቢ ሐብኩም في امان الله الله ይጠብቃችሁ። والسلام عليكم ورحمه الله